ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የፕራክቲስ እንግሊዝኛ ዩቱብ ቻናል ቤተሰቦች አሁን አሳይመንት ይዤላችሁ ነው የቀረብኩት። ከዚህ በፊት ስለ አጀክቲቭ አንድ ሁለት ቪዲዮዎችን ልቅ ያለሁኝ እዛ ላይ ተመርኮዛችሁ እንግዲህ ራሳችሁን ትፈትሹበት የሆኑ የተወሰኑ ጥያቄዎች አሉ። ያው መልሱ መጨረሻ ላይ ተቀምጠዋል። መልሱን ያው እንትን ከማለታችሁ በፊት ከማየታችሁ በፊት ግን እናንተ ራሳችሁ ኤግዛሙን ትፈተኑና መልሱ እንታያላችሁ ማለት ነው። ይሄ ሙሉ ያው ባየነው መሰረት አጀክቲቭ ወይም የስም ገላጮች ላይ የተመረኮዘ ነው ማለት ነው። ብዙ አብዛኛውን ያው ለጀማሪዎች በጣም ወሳኝ ትምህርት ነው ማለት ነው። እዛ ላይ በደንብ ሪፈር እያደረጋችሁ እነዚህ ጥያቄዎችን ሰሯቸዋላችሁ ማለት ነው። አይደንቲፋይ ዚ አድጄክቲቭስ ይላል ጥያቄው። ሀያ ጥያቄዎች ናቸው እዚ ጋ የተቀመጡት። የመጀመሪያው ትዕዛዝ ሪድ ዘ ጊቨን ሴንቴንስ ሰርክል ዘ አጀክቲቭ ከእነዚህ ከተሰጡ ጥያቄዎች አጀክቲቭ የሆነውን ለይቶ ማውጣት ነው የሚሆነው። ከአንድ እስከ 20 ናቸው። ይሄ ያው የመጀመሪያው ፓርት ነው እንግዲህ። ቪዲዮውን ፖስት አድረጉትና ጥያቄውን እየሰራችሁ ትቀጥላላችሁ ማለት ነው። ከዛ በኋላ ከስድስት ከ14 ይቀጥላል። እዚህም ውስጥ ተማሳይ ትዕዛዝ ነው። አጀክቲቭን አረፍተ ነገሩ ታነቡትና አጀክቲቭን ለይታችሁ ታወጣላችሁ ማለት ነው። ከ15 1 እስከ 20 ያው በተመሳሳይ ትዕዛዝ ነው ማለት ነው። አጀክቲቭ ታውጣላችሁ። ታንክ ዩ። ይሄ ለመልመጫ አንድ ነው ማለት ነው። እንግዲህ መልሱ ይሄ ይመስላል፣ ግን ወደዚህ መልስ ከመውጣታችሁ በፊት ያው ቪዲዮን ፖዝ ያደረጋችሁ ጥያቄውን መስራታችሁን እርግጠኛ ሆኑ። ከ1 እስከ 8 ያሉ አጀክቲቮች እነዚህ ይመስላሉ። ከዘጠኝ 9 እስከ 20 ያሉት ደግሞ አጀክቲቮች ይሄ ይመስላል ማለት ነው መልሳቸው። ኦኬ ታንክ ዩ። ያው ይሄ ብቻ አይደለም ሌሎች ዝምቶችም እናያቸዋለን፣ ጥያቄዎች ይኖሩናል። ለጊዜው እዚህ ጋር እንጨርሳለን እንጨርሰለን ማለት ነው። ታንክ ቤኒ ማች። ሰላም ጤና ይስጥልኝ እንደምን ቆይታ